ካሳዴ ኩት ልጅ ፍቅር ያዘኝ። ሁሉም ቤተሰቦቹ ያውቃሉ፣ እናቱ ግን አታውቅም። እንዴት አድርጌ ልንገራት? ልጁን በጣም ያፈቅረኛል፣ እኔም በጣም አፈቅረዋለሁ። እሱ ከዚ ሀገር ይዤሽ ልጥፋ ብሎኛል። እኔ ግን ወደ ይትሄዳለሁኝ? ምክንያቱም እሱ ዝሮ ዝሮ ከቤተሰቦቹ መመለሱ ላይ ገር። ያኔ ቤተሰቦቹ ጋር ሲመለስ እኔ የት ደበቃለሁኝ? የት ስደህ ነው ብሎ ቢጠየቅ የት እጅ ነው ይላል። መጨረሻዬ ምንድን ነው ብዬ አስቤ ፊት ነፈኩት። ነገር ግን ፍቅር አለብኝ ትላለች የዛሬ ባለታሪካችን። እንግዲህ የዛሬ ባለታሪካችን እኔ ስደት ሀ ብዬ ተጀመርኩኝ። አስራአራት አመቴ ነው አስባችሁታል። በአስራአራት አመቷ ማለት ነው የተሰደደችው። እኔ የተሰደድኩት በአስራአራት አመቴ ነው። ለመጀመሪያ ጊዜ የተሰደድኩት ዱባይ ነው። ለመጨረሻም ጊዜ ዱባይ ነኝ አሁን ላይ ከተሰደድኩኝ 12 አመቴ በ14 አመቴ ተሰደድኩኝ። አሁን ላይ 26 አመቴ ነው። እኔ እዛ ቤት ስገባ ያ ልጅ የአንድ አመት ከስድስት ወር ነበረ። የአንድ አመት ከስድስት ወር ልጅ ሆኖ እዛ ቤት ገባሁኝ። መጀመሪያ ላይ ፊልፒን ነበረች የምትይዘው፣ እኔ ስገባ ፊልፒን ዋህዲያ እኔ የተተካሁኝ። እናም ያን ልጅ ሁልጊዜ ማንቀባቀብ ሆነ ስራዬ። አያት አለችው የሴትዮዬ፣ እና ትልቅ ሰው ናት እሷ። የሱካር ተጠቃሚ ናት እና እሷን መድኃኒት ምናምን እሰጣለሁ፣ ሻወር ወስዳታለሁ። በተቀረ ሁሌ የሚይዘው እሱን ነው። እዛ ልጅ ጋ ሴትየዋ ቤት አትውልም አታድርም። እኔ ልጁ ጋር ውላለሁ አድራለሁ። ያው ልጅ የበሉት እሱን በጣም ነው የሚወደኝ እኔም በጣም ነው የምወደው። የሚገርማቸው ነገር ሴትየዋ ውጭ ሄዳ ስትመጣ ተናዳ ልጁን ልትመታው ካለች እኔ ሄጄ ከእሷ ፊት ለፊት እጋረጥ ነበር። ለምን ልጁን እንዳትመታብኝ፣ ልጁ በጣም ነው የምወደው። እናም ዛሬ ልጁ ያኔ እኔ አመት ከስድስት ወር ሆኖት የገባሁት ልጅ ዛሬ ላይ አስራ ስድስት አመት ሆኖ ዛሬ ላይ አስራ ስድስት አመት ሆኖ። ስለዚህ ከዛ ከልጅ ጋር እኔ ቀስ በቀስ ፍቅር ውስጥ ገባሁ። ምክንያቱም እኔ ከመጀመሪያ ጀምሮ የማድር አብሬው ነው። ስድስት አመት ድረስ አብሬው ነው የማድር። የሚገርማችሁ ነገር ስድስት አመት ድረስ ክላስ ለብቻለን እኔ እና እሱ ብቻለን የምናድረው። ሴትየዋ ልጅ እንዴት ነው ምናምን ብላ ምንም ነገር አትጠይቅም። ከስድስት ዓመት በኋላ ብቻውን መተኛ ጀመረ። እናም ዛሬ ላይ እኔ ከልጁ ፍቅር ያዘኝ ልጁ ጋር በጣም እንቀራረባለን እሱም በጣም ይቀርበኛል፣ እኔም በጣም እቀርበዋለሁ። ቤተሰቡ ሁሉ ያውቃል እኔና እሱ እንደምንቀራረብ። ግን መጨረሻ ላይ እናቱ ታጨስ ስለነበር ሊያጨስ ሲሞክር እንዳታጨስ ብዬ ከለከልኩት፣ እንዳታጨስ ብዬ ከለከልኩ። ስከለክለው እሺ እንዳላጨስ ከፈለግሽ እኔም ትወጅኛለሽ አለኝ። አይ እንዴት እንዴት ስትለኛለህ እኔ እኮ እንደ ወንድሜ ነው ማይ እኔ እኮ ከመጀመሪያው ያሳደብኩ እኔ ምናምናም ብዬ ያለውን ነገር ሳስረዳው አቃለሁ ከመጀመሪያ ሲጀመር አንድ አመት ከስድስት ወር ጀምረሽ ዛሬ እንዲያደረሽኝ አቃለሁ ይህን ደግሞ በጣም አመሰግናለሁ ስለዚህ እኔ አሁን ላይ አንቺን አፈቅርሻለሁ መውደድ ሳይሆን አፈቅርሻለሁ ብሎ ጠየቀኝ እና እኔም አፈቅረዋለሁ ነገር ግን ምን ልበለው እኔም በጣም ነው ማፈቅረው አሁን ላይ ትምህርት ቤት ሄዱ ሲመጣ በስስት አይቼ እጅ ጥምጥም ልበታለሁኝ። ሰው ለለበት ቦታ ከሆነ ሰው አለበት ቦታ ግን አንገቴ እንዲህ ፍት አደርጋለሁ። ብዙ ጊዜ እኔ እናሱ ስንቃለድ ስንጫወት ያሳደገችው ናት እንዲህት፣ እንደ ወንድሟ ነው የምታየው እንደ ልጇ ነው የምታየው ነው የሚሉኝ። ነገር ግን የኔና የልጁ ግንኙነት ደግሞ ሌላ ነገር ነው። ሁልጊዜ ማታ ማታ ምግብ ከውጭ ይጠራል ከውጭ ሲጠራ ለእኔም ይጠራልኛል። ሰራተኞቹ አንቺ ቆይ ምንድን ነው ከዚህ ልጅ ጋር ግንኙነት ሽሉኛል። እኔ አደለው እንደ ያሳደግኩት ምን ችግር አለ እላቸዋለሁ። እነሱ አይ ስላሳደግሽው ብቻ አይደለም የሆነ ነገርማ አለ ይሉኛል። ምንድን ነው ያለ ለምንድ ስትላላችሁ ብዬ ጓደኞቼ ጋር እጣላለሁ፣ ከራሴ ጋርም እጣላለሁ። አሁን ላይ የእነሱ ሞላ ቤተሰቡ ያውቃል። ምክንያቱም የአጎቶቹ ልጆች የአክስቶቹ ልጆች እንደሚያፈቅረው ይነግሯቸዋል። እኔም አፈቅረዋለሁ። ነገር ግን እናቱ አታውቅም። እናቱ ደግሞ በጣም መጥፎ ስላችሁ መጥፎ ናት። በቃ የሆነ ለእንደዚህ ያለ ነገር ምንም አይነት ርህራሄ የላትም። ምክንያቱም ይሄን ለምን እንደዚህ እንዳልኳችሁ ታውቃላችሁ። ባሏ በፊት አሁን ላይ እንኳ ተበሳውሏል፣ ማለት የሆነ ትልቅ ሰው ምናምን ሆኗል። በፊት ግን ወዳውኔ እንደሄድኩ አካባቢ በጣም ትቀናለች። በእርግጥ እሱ የትም አይወጣም ቤት ውስጥ ነው የሚኖረው ነገር ግን ለአንድ አፍታ ውጭ ላይ ቆይቶ ከመጣ የሚገርማችሁ ነገር እንዴት አርጋ እንደምትኮፋተርበት እንዴት እንደምትናደድበት። እሷ እኮ ደግሞ የሚገርማችሁ ማለት ነው እኛን ይዛን ወታ እኛን ጨዋታ ቦታ አርጋን እኮ እሷ ወንድ ጋ ሂዳ ውላ ትመጣለች። ነገር ግን የባሏ ሲሆን እንዴት እንደሚያንጠረጥራት እና ደግሞ ትንሽ የሰራተኛ ንቀት አለባት። እና ስለዚህ አሁን ላይ እኔ ልጅሽን አፈቅረዋለሁ ብላት ምንድን ነው የምትለው? አስባችሁታል። እሱ ግን እነግራታለሁ ብያለሁ እየፎከረ ነው። እኔ ደግሞ አትንገራት አልኩት። እሺ እንደዛ ከፈለግሽ እኔ ከዛ ሀገር ይዥሽ ልጥፍ አለኝ። አንደኛ ትምህርቱን እየተማረ ነው፣ ትምህርቱን አልጨረሰም። ሁለተኛ እኔን ይዞ የጠፍቶ እስከ መቼ ድረስ ደብቆ ያስቀምጠኛል? መጨረሻ ላይ ወደ ቤተሰብ መመለሱ አይቀርም፣ ልጅ መፈጠሩ አይቀርም። ያኔ ከማን የወለድከው ይባል ከማን ይባላል። እዚህ ሀገር ደግሞ ታውቃላችሁ እንደዚህ ያለ ነገር በጣም ከባድ ነው። እንኳንም ከሰራተኛ ከራሳቸው ቤተሰብ ራሱ በክብር ሽማግሌ ተልኮ ስንት ነገር ተደርጎ ነው ልጆቻቸውን የሚሰጧቸው። እና ስለዚህ እኔ በጣም ፈርቻለሁ። ነገር ግን አፈቅረዋለሁ። ምንም ማድረግ አልቻልኩ። ኢትዮጵያ እንሂድ ብዬ ልጠይቀው እንዴ። እሱ ግን ፈለግሽበት ሀገር እንሂድ ብሎኛል። አሜሪካ እንሂድ፣ ጀርመን በቃ የተለያየ ሀገር ጠርቶልኛል። ነገር ግን አሁን ላይ ደግሞ በቂ ገንዘብ የለውም። በእርግጥ ቤተሰቦቹ የሚሰጡት ገንዘብ አለ። ልጁ በነገራችን ላይ ብር ይቆጥባል። ለምን እንደሚቆጥብ ታውቃላችሁ? እኔ ካለመኖር ስለሚያስብ፣ እኔ ደግሞ ይህንን ነገር አልፈልግም። እኔ የምፈልገው ለእናቱ እንደምንም አድርጌ ነግሪያት ያለውን ነገር ፊት ለፊት መጋፈጥ ነው የምፈልገው ነገር። ግን እናትየዋ ከሰማች ደግሞ ሁለታችንንም እንደምትለያየን አውቃለሁ። እባካችሁ ምክራችሁን ለግሱኝ፣ ትላለች የዛሬ ባለ ታሪካችን ማለት ነው። ይህ ቆንጆ፣ አንቺ አሳደግሽው እንጂ እኮ ምንም አይነት የስጋ ዝምድነት ዝምድና የላችሁም። ይህን ታቂያለሽ። እዚህ ሀገር ላይ ደግሞ ብዙ ጊዜ የሚጋቡት የስጋ ዝምድና ያላቸው ናቸው። በዛ ላይ ሰራተኛነች? ነሽ። እንዲህ ሰራተኛነትሽን ትረሻለሽ። እኔ ቆንጆ፣ በዛ ላይ ስንት አላማ ኑሮሽ፣ ለመለወጥ ለመቀየር እኮ ነው የመጣሽው እንዴት አንቺ እሱን አግብቶ ለመኖር አሰብሽ? እንዴት አግብተሽ ከሀገር ወጥተሽ ለመኖር አሰብሽ? ከሀገር ወጥተሽ ስትኖሪ የሆነ ነገር እኮ ይፈጠራል። መጣላት አለ፣ መዋደድ አለ፣ በፍቅር መሀል ጠብ አለ። ያኔ ማን ነው መሸጎጫሽ? ማነው መሸሸጊያሽ? ስለዚህ ይሄንን ማሰብ አለብሽ። እንደምንም ብለሽ ይሄን ነገር ማሰብ አለብሽ። ስለዚህ አንቺ ልጁን ስላፈቅርሽው ብቻ ዛሬ ላይ በፍቅር ካውረሽ የምትወስኝ ውሳኔ በኋላ ዋጋ ያስከፍለሻል የኔ ቆንጆ ስለዚህ ቆም ብለሽ ከራስሽ ጋር አውርተሽ ከራስሽ ጋር ተመካክረሽ ያለውን ነገር መወሰን የአንቺ ፈንታ ነው እኛ በአንቺ ህይወት ምን አገባን ኦልሬዲ ከልጁ ጋር ልጁን እኮ አፍቅረሽዋል ወይ እንግዲህ የተለያየም ነገር አድርጋችሁ ሊሆን ይችላል ስለዚህ እኔ ምልሽ እንደምንም እንደምንም ብለሽ ራስሽን አሸነፈሽ ከልጁ ራቂ። ከልጁ ራቂ። አሳደግሽው እንጂ አልወለድሽውም አሳደግሽው እንጂ አልተዘመርሽውም። ስለዚህ ነገ አንድ ነገር ቢፈጠር ከቤት አውልቆ ነው የሚጥልሽ። ይህንን ማወቅ አለብሽ። ምንም ቢያፈቅርሽ ከቤተሰቦቹ አያስበልጥሽም። እርግጡን ነው ምነግርሽ። ይህን ቪዲዮ ከወደዳችሁት ላይክ፣ ሽር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደዳችኋለሁ በሌላ ቪዲዮ እስከምንገናኝ፣ ሰላም ለሀገራችን